ወደ ሶስተኛው ክፍል የብስራት ስፖርት ተላልፈናል። ውዴ ስፖርት ቤተሰቦች እያደመጣችሁ የምትገኙት ብስራት ስፖርት ነው በብስራት ኤፍ ኤም 101.1 እና በመላው ዓለም ደግሞ በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል የፕሮግራሙ አዘጋጅን የመንሱር አብዱልቀኒ ነኝ ከቴክኒሻናችን ቆንጅት መንገሻ ጋር ማንቸስተር ዩናይትድ ባለፉት አምስት ጨዋታዎችን ያሳየውን አንጻራዊ መነቃቃት ከኢንተርናሽናል ብሬኩ በኋላም ለመቀጠል ከፈለገ የፊት መስመሩን ቀጣይ ጥያቄዎችን በብቃት መመለስ አለበት። የመጀመሪያው ጥያቄ የቤንጃሚን ሼሽኮ ጉዳት የሚያስከትለውን ክፍተት ማን ይደፍነዋል የሚል ነው። ሁለተኛው ደግሞ ምናልባትም ጉዳቱ እስከ ጃንዋሪ ድረስ እስከ ዲሴምበር፣ ጃንዋሪ ድረስ፣ ታህሳስ ጥር ድረስ የሚዘልቅ ከሆነ ደግሞ የአፍሪካ ዋንጫ ተከትሎ ፊት መስመሩ ላይ አሁን የቡድኑ ዘንድሮ አንዱ ልዩ ጥንካሬ ተብሎ የሚወሰደው ለመሻሻሉ እንዲያውም ተጠቃሽ የሆነ የፊት መስመሩ ነው። ለፊት መስመሩ ደግሞ መጠናከር ቀዳሚ ምስጋና የሚወስደው ደግሞ ብሪያን ኤምቡሞ እና አማድ ያሎ ናቸው። አማድም ኤምቡሞም የአማድም ተተኪ መዝራዊም ወደ አፍሪካ ዋንጫ ይሄዳሉ። ያን ጊዜ ሼሽኮም ከተደረበ አራት ተጫዋቾችን ከዚህ ስብስ ከዚህ አሰላለፍ ውጪ ካደረጋቸው አዲስ መልክ ያለው የመጀመሪያ 11 መፍጠር ግዴታ ይሆንባቸዋል ማለት ነው። ሩበን አሞሪም ነይ ተጫዋቾች መቀየር ደግሞ እንደምንም በምጥ የመጣውን ይህንን የአሰላለፍ እና የቡድን ውህደት ሪትም ሊያሳጣ ይችላል። በመጀመሪያ ተጫዋቾቹ ከጎደሉ የእነርሱን መተካት ያስፈልጋል ከቤንች ላይ ወይም ከአካዳሚ ከሁለተኛው ቡድን። ከዚያ ደግሞ ተጫዋቾቹን ማላመድ ደግሞ ያስፈልጋል ከዚሁ የጨዋታ ሞዴል ጋር። አሁን ይሄ ጥያቄ ለጊዜው ከወዲሁ ስናነሳው ቆይስ ጊዜው ይድረስና እንየው የሚያስብል ሊሆን ይችላል። ግን እንደምንም በስንት ጥረት የመጣውን ይሄንን ቅንጅት ይሄንን መልካም ውጤታማነት ይሄ እነዚህን ተጫዋቾች ከቀነስክ በዚያም ይሁን በዚህ መፈተን አይቀርም። ደግሞ ሊመጣ እንደሚችል ያውቁት ነበር። ልንገራችሁ፣ ሊመጣ እንደሚችል ሩበን አሞሪም ራሱ ይሄ ችግር ሊመጣ እንደሚችል ያውቁት ነበር። ምክንያቱም ረስሙስ ሆይለንድን ወደ ናፖሊ በውሰት የሰጡት ቤንጃሚን ሼሽኮን ሲገዙ ነው አይደል? ሆይለንድን ይዘውት ቢቆዩ ኖሮ የሼሽኮ ትክክለኛ ቦታ በቦታ ተቀያሪ ሆኖ ሊያገለግል ይችል ነበር። ግን ሆይለንድን ይዞ መቆየት እንደማይገባቸው የሂሳብ መዝገባቸውን ሚዛን ለማስተካከል በሚል በውሰት ሰጥተው ደሞዝ ክፍያውን የሚጋራላቸው ክለብ ይፈልጉ ስለነበረ ሆይለንድ ተሸኘ፣ ሼሽኮ መጣ። አሁን ንጹህ ዘጠኝ ቁጥር በስብስብ ውስጥ ያለው እርሱ ነው፣ እርሱ ብቻ ነው ማለት ይቻላል። እነ ዘርክዚ አሁን ንጹህ ዘጠኝ ቁጥር የምንላቸው አውት ኤንድ አውት ነምበር ናይንስ አይደሉም። ዘጠኝ ቁጥር ቦታ ላይ የመጫወት እድል አማራጭ የሚሰጡ ቢሆኑ ግን ደግሞ ንጹህ ዘጠኝ ቁጥሮች አይደሉም። ንጹህ ዘጠኝ ቁጥር ፍለጋ ያለ ሼሽኮ በአሰላለፉ ውስጥ ፊት መስመር ላይ ለማስቀመጥ ከፈለጉ አሰልጣኝ አሞሪም የግድ ወጣት ተጫዋቾች ጋር ዞር ማለት አለባቸው። ወጣት ተጫዋቾች እነ ቺዶ ኦቢ ቺዶ ኦቢ የ17 ዓመቱ የቀድሞ የአርሰናል አካዳሚ ተጫዋች ንጹህ ዘጠኝ ቁጥር ነው። በሚና ካያችሁት። እና ሆይለንድን ለናፖሊ ሲሰጡ እና ሼሽኮን ከፍ ባለ ዋጋ ሲገዙ ቦታውን በዚህ መልኩ እንደሚሳሳ እና ሼሽኮ የተጎዳ ቀን ለአማራጭ ሊቸገሩ እንደሚችሉ ያውቁታል። እንዳልኳችሁ ዘጠኝ ቁጥር ማግኘት ባይችሉ እንኳን ከሲኒየሮቹ ተጫዋቾች ግን ከሲኒየሮቹ ተጫዋቾች ፊት መስመር ላይ ካለው ጥልቀት የስብስብ ስፋት አንጻር ሜክሽፍት ዘጠኝ ቁጥሮችን መፍጠር እንደሚችሉ ግን ተማምነዋል። በዘጠኝ ቁጥር ቦታ የሚጫወቱ ግን ተፈጥሯዊ ዘጠኝ ቁጥር ያልሆኑትን ማለት ነው። አሁን አንድ አሰላለፍ ልንገራችሁ። ምናልባት አፍሪካ ዋንጫ ላይ ያንን ልናይ እንችላለን። ዩናይትድ ከፊት ኩኛን በፎልስ ናይን ያሰልፋል። በተለመደው ሶስት አራት ሶስት ከኩኛ በስተጀርባ ያሉት ሁለት አስር ቁጥሮች ላይ በግራ በኩል ሜሰን ማውንት ሁሉም እንግዲህ ፊት ከሆኑ ብለን በግራ በኩል ሜሰን ማውንት፣ በቀኝ አስር ቁጥር ቦታ ደግሞ ብሩኖ ፈርናንዲስ ምክንያቱም የማንቸስተር ዩናይትድ የአፍሪካ ዋንጫ ወቅት ስብስብ ይበልጥ የሚሳሳው የመጀመሪያ አስተላለፍ በቀኝ በኩል ያለው ቦታ ላይ ነው። መዝራዊም የቀኝ ዊንግ ባክ የቀኝ ተከላካይ ነው። አማድም የቀኝ ዊንግ ባክ ወይ የቀኝ አስር ቁጥር ነው። ኤምቡሞም የቀኝ አስር ቁጥር ነው። ቢብስ ቢያስፈልግ የቀኝ ዊንግ ባክ ሆኖ የሚጫወት ቀኝ ቀኝ ቀኝ ቀኝ የሚለው ይሄ ክፍል ይሳሳል ማለት ነው እና የካሜሩን እና የካሜሩን የሞሮኮ እና የኮትዲቯር ብሔራዊ ቡድኖች ሶስቱን ተጫዋቾች ከወሰዱባቸው፣ ብሩኖ የግድ አንደኛውን አስር ቁጥር ሊሸፍን ወደፊት ይጠጋል። ያው ጆከር አይደል እሱ ጆከር ነው። በጎደለ ነው የሚሞላው። መሀል ሜዳውን ትቶ በቀኝ አስር ቁጥር ቦታ ላይ መሰለፉ አይቀርም። መሀል ሜዳው ለማ ለፊት ይሁን እንጂ ለኮቢ ሜኑ በቋሚነት ሊሰጥ ነው ማለት ነው። ተጫዋቾቹ እስኪ መለሱ ከካሴሚሮ ጋር መሀል ሜዳ ላይ የሚጣመርበት እድል ይኖራል ን ከዛ እንግዲህ መዝራዊ የለም አማድ የለም ኤምቡሞ የለም አይደል? ቀኝ ዊንግ ባክ ቦታ ላይ ዲዮጎ ዳሎ በግራ በኩል የሚሰለፈው በቀኝ ሊመጣ ይችላል፣ በቀኝም ይሰለፋል። እርግጥ በግራ በኩል ፓትሪክ ዶርጉ ቦታውን ይይዛል ማለት እና በዚህ አማካይ ክፍሉ ዶርጉ፣ ሜኑ፣ ካሴሚሮ፣ ዳሎ ከፊት ደግሞ በማውንትና ብሩኖን ከበስተጀርባ አድርጎ ኩኛ አሁን ይህን ስብስብ ስትመለከቱ ይህን አሰላለፍ ሁሉም በአንድ ወቅት ላይ ሁሉም መቶ ፐርሰንት ፊት ይሆናሉ ለማለት በጣም ይከብዳል። በጣም ይከብዳል። በብሩኖ ልትተማመኑ ትችላላቸው፣ የጉዳት ታሪክን ብዛም ስለሌለ። በማውንት ግን መተማመን በጣም ከባድ፣ በሜይኑ መተማመን በጣም ከባድ ማለት፣ ከጉዳት አንጻር እነዚህ ቦታዎች ከጎደሉ ደግሞ በተለይ የፊት መስመሩ ጉድለት ካሳየ በተጫዋቾች ጉዳት በተጨማሪ ጉዳት ጉድለት ካሳየ የግድ ሩበን አሞሪም ወደ ወጣቶቹ ነው የሚሄዱት። ቺዶ ኦቢ የ17 ዓመቱ ልጅ የመጀመሪያው ተጠቃሽ ተጠሪ ይሆናል። በዚህ የውድድር ዘመን በዋናው ቡድን ውስጥ እየተጫወተ አይደለም። ለሁለተኛው አንደር ትዌንቲዋን ከ21 ዓመት በታች ቡድን ውስጥ እዛ ላይ አተኩሮ የጨዋታ እድል አለው እየተጫወተ ነው የሚገኝ ባለፈው የውድድር ዘመን ስምንት ጨዋታዎች ላይ በማንቸስተር ዩናይትድ ዋና ቡድኑ ተሰልፏል። በብሬንትፈርድ አራት ለዜሮ አራት ለሶስት ሲሸነፉ እዛ ጂቴክ ኮሚዩኒቲ ስታዲየም ላይ ኦቢ መጫወቱን እናስታውሳለን። እና አሁን ሰዓቱ ደርሰዋል ማለት ነው ኦቢን ወደ ዋናው ቡድን የመጥራት እንደገና እየተጫወተ ያለ ነው ያው ገባ ወጣ ገባ ወጣ እያልክ ነው፣ ወደ ዋናው ቡድን ከዛ በቋሚነት ዋናውን የዋናው ቡድን አባል የምትሆነው። እስከዛ ድረስ አሁን እንደ ኦቢ ያሉ ተጫዋቾች በዋናው ቡድን መልበሻ ቤት ውስጥም የመቀየር መብት የላቸውም። ከመርህ አንጻር የአንደር 21 ተጫዋች ነው፣ የሁለተኛው ቡድን ተጫዋች ተደርጎ ነው የሚወሰደው። እዚህ ጋር እና ባስ ካለ ኦቢን ወደ አሰላለፍ ማምጣት አሊያም ተጣዋቂ ወንበር ላይ ማስቀመጥ አሁን በቀጣዮቹ ጨዋታዎች ላይ የአሞሪም አማራጭ ግዴታ ይመስላል። ግን እሱ ብቻ አይደለም፣ ሌሎች አማራጮችም አሉ። ጋብሪኤል ቢያንቼሪ የሚባል ተጫዋች ሌላው አማራጭ ነው። 19 ዓመቱ ነው። ለዌልስ ብሔራዊ ቡድን ከ21 ዓመት በታች እየተጫወተ የሚገኝ ገና ለዋናው ቡድን አንድም ጨዋታ ያልተጫወተ ቢያንቼሪ ሌላው ሊጠራ ይችላል ተብሎ በዚህ ኢመርጀንሲ ጥሪ ይደርሰዋል ተብሎ የሚጠበቅ ነው። ሸያ ላሴይ ደግሞ በሊቨርፑል ከተማ የተወለደ 18 ዓመት የማንቸስተር ዩናይትድ ሁለተኛ ቡድን ተጫዋች ነው። ይሄ ልጅ ዘንድሮ የገጠሙትን ጉዳቶች ተቋቁሞ በማንቸስተር ዩናይትድ ከ21 ዓመት በታች ቡድን ውስጥ በጥሩ ብቃት እየተጫወተ ይገኛል። በዋናው ቡድን ውስጥ የጨዋታ እድሎችን ባያገኝም ከወዲሁ ግን ከአዋቂዎቹ ጋር ግን ልምምድ እንዲሰራ ተፈቅዶለት ተጠርቶ እየሰራ ገባ ወጣ እያለ ነው። እንግዲህ እንደዚህ ከታች ቅድም እንዳልኳችሁ ወደ ላይ አንድ ደረጃ ወደ ላይ ከፍ እያላችሁ ትሬኒንግ እየሰራችሁ አልፎ አልፎም በትንንሽ ተጋጣሚዎች ፊት እየተሰለፋችሁ ተቀይራችሁ እየገባችሁ ከዚያ ነው እንደገና መለስ እያላችሁ ወደ አንደር ትዌንቲዋን፣ እላይ ታች፣ እላይ ታች በደንብ ዋናውን ቡድን ሁኔታ ከቀመሱ በኋላ በዚህ ደረጃ ያሉ ተጫዋቾች ተጠቃለው ብቃታቸው ጥሩ ከሆነ ወደ ዋናው ቡድኑ እንዲገቡ ይደረጋል። እና ይሄ የተለመደ ሂደት አለ። ግን አስገዳጅ ሁኔታዎች ሲያጋጥሙ፣ ስብስብ በጉዳት በሚሳሳበት ጊዜ፣ አንዳንድ ጥልቀት የሌላቸው ቦታዎች ላይ ተሰላፊዎቹ በተለያየ ምክንያት በቅጣትም ይሁን በምን ካሰላለፉ ውጭ በሚሆኑበት ጊዜ መጠራታቸው ደግሞ እነዚህ ተጫዋቾች የተለመደ ነው። እና ሼሽኮ ሲመጣ ሆይለንድ በመልቀቁ ምክንያት የዘጠኝ ቁጥር ቦታ ለሲኒየር ተጫዋቾች ሳስቷል። እና እዛ ቦታ ላይ ዘርክዚን መጠቀም ይቻላል፣ ዘርክዚን መጠቀም ይቻላል፣ ግን ኩኛ ተቀዳሚ አማራጭ ሊሆን ይችላል። አሁን ከቶተናም ጋር በነበረው ጨዋታ እንኳን ኩኛ ፊት መስመሩ ላይ ሲጫወት ነበር። እና ማውንት ለዚህ አስር ቁጥር ለግራ በኩል ይፈለጋል። ግን የፊትነሱ ጉዳይ እንዳልኳችሁ አጠራጣሪ። ማውንት ካለ አለ፣ ከሌለ ኩኛ ፊት ከሆነ እዛ ቦታ ላይ ኩኛ ይሰለፍና ኩኛና ብሩኖ አስር ቁጥሮቹን ይዙና ዘርክዚ ደግሞ ፊት መስመር ላይ እንዲሰለፍ ይደረጋል። እንደዚህ አይነት አማራጮች አሉ። የዘርክዚ ጉዳይ የፊትነስ ጥያቄ አይደለም። የሱ የፐርፎርማንስ ጥያቄ ይሄ። ደች በድምሩ ዘንድሮ በአምስት ጨዋታዎች ዘጠና ደቂቃዎች ብቻ ነው የተጫወቱ። በድምሩ ዘጠና ደቂቃ ሲባል አንድ ሙሉ ጨዋታ ማለት አይደለም። በአምስት ጨዋታ የተቀናነሱ ደቂቃዎችን ደምረን ካየን በድምሩ 2526 ከተጀመረ ለዘጠና ደቂቃዎች ብቻ ነው የተጫወቱ በካራባው ካፕ ከግሪምስቢ ታውን ጋር በነበረው የኦገስቱ ጨዋታ ላይ ሙሉ ጨዋታ መጫወቱ ይታወሳል እና ይሄ ልጅ ጨዋታ ከማጣት ማለት ተደጋጋሚ ጨዋታ መሰለፍ ያስፈልገዋል። አንድ ፕሮፌሽናል እግር ኳስ ተጫዋች ቀጣይ ብቃቱን ለማሳየት እና ከዛ አንጻር ኮንሲስተንሲ ወይም ወጥነት የሚጎለው ብቃት ነው። አሁን ያለው እንደዚህ አይነት ጉድለት አለበት እንጂ አልፎ አልፎ ተጫውቷል። ባለፈው የውድድር ዘመን ወደ መጨረሻዎቹም እንደውም የነበረውን ተሳትፎ እናስታውሳለን። ሪያል ሶሴዳድ ዩሮፓ ሊግ ከዛ ሳን ሴባስቲያን ላይ በነበረው ጨዋታ ላይ ሩብ ፍጻሜ መጀመሪያው ጨዋታ ላይ በዩሮፓ ሊግ ከሊዮን ጋር ተቀይሮ ገብቶ ከዚያም ከዚያም ደግሞ በፍጻሜው ከቶተናም ጋር በመጨረሻ ተቀይሮ መግባቱ እንዲጫወት መደረጉ ይታወሳል። የዩሮፓ ሊግ ፍጻሜን ተከትሎ ግን በጉዳት በጭን ጉዳት ምክንያት ተስተጓግሏል። እና አሁን በዘርክ እዚህ ፊትነስ ላይ መተማመን ቢቻል እንኳን በፐርፎርማንሱ አሁን ማሽኑ በደንብ መሽከርከር አለበት። በተደጋጋሚ ጨዋታዎች ላይ የበለጠ የተሻለ አገልግሎትን እንዲሰጥ ከተፈለገ ያ ውጤታማነት ነው፣ እና የሚፈለገው ከዘርክ እዚህ። ይህንን ሩበን አሞሪም እንግዲህ በምን አይነት መልኩ እንደሚፈቱት እንመለከታለን። ግን ፊት ከሆኑ እንዳልኳችሁ ኩኛ ማውንትን እና ብሩኖን ከበስተጀርባ አድርጉ ሊጀምር ይችላል። ኩኛ በዚህ ዘጠኝ ቁጥር ቦታ ላይ መሰለፉ ነገር አዲስ አይደለም። ዘንድሮ ራሱ ሼሽኮ ተጠባባቂ ሆነ እንኳን ኩኛ ከፊት ሲጫወት አይተነዋል። ለምሳሌ ለታክቲካዊ ምክንያቶች ከሊቨርፑል ጋር ኩኛ ነበረ ቋሚ ሆነው በዚህ ቦታ ሼሽኮ ተጠባባቂ ሆነ። ረጃጅም ኳሶችን ከግብ ጠባቂው የሚጣሉ ሰከንድ ቦሎችን ፈለጉ። አሰልጣኙ ግን ቀጥታ እንደ ፎካል ፖይንት እንደ መዳረሻ ጫፍ ነጥብ ይሄ ሜትር ከ96 የሚረዝመውን ሼሽኮን ማሰለፍ አልፈለጉ። ወደ ግራ ወደ ቀኝ የሚያደሉ ሰከንድ ቦሎችን ለኤምቡሞ ለኩኛ አካባቢ ለማውንት የሚጣሉ ኳሶችን ነበር የፈለጉት እና ይሄም ታዲያ ሊቨርፑልን ለማሸነፍ ረዳቸው። በታክቲኩ ረገድ የሰመረ የጨዋታ ፕላን ነበር እና ለምን ቋሚ አላደረጉትም ተብለው አልተወቀሱ። እና ለታክቲካዊ ምክንያቶች ተጠዋቂ ሲደረግና ኩኛ ፊት መሰሩን ሲይዝ አይተናል። የውድድር ዘመኑ መጀመሪያ አካባቢ የነበሩ ጨዋታዎች ላይ ደግሞ በፕሪ ሲዝን ዘግይቶ ስለመጣም ሸሽኮ ተጠዋዋቂ ሆኖም ከአሰላለፍ ውጭ ሆኖም ተመልክተነዋልና በዛ ረገድ ብዙ ላይ አሳስብ ይችላል ግን ፕላን ያቸው የሩበን አሞሪም ይሄ ሲዝን ወደፊት እየገፋ ሲሄድ የሚፈልጉት ፕላን በአሰላለፍ ከፊት ሸሽኮ ከበስተጀርባ ደግሞ ከሱ በስተጀርባ ያሉ ሁለት አስር ቁጥሮች ቦታ ኩኛና ኤምቡሞን ነው። ብሩኖ አስር ቁጥሩን ቦታ ትቶ ወደ መሀል በጥልቀት ገብቶ ማለት ነው አጥቂውንና አማካዩን በማግኘትና፣ ይሄ ሀሳባቸው ደግሞ ከቅርብ ጊዜ ወዲህ ውጤታማ ሆኖላቸው እያየነው ስለሆነ የበለጠ በጨዋታ ፕላናቸው በሀሳባቸው አሁን መተማመን እየተሰማቸው ይገኛል። አሰልጣኙ ግን ተጫዋቾች ፊት ካልሆኑ ይህንን ማሳየት አይቻልም። ፊት ከሆኑ ግን ሼሽኮ ያለ ጥርጥር የማንቸስተር ዩናይትድ ዘጠኝ ቁጥር ተሰላፊ ነው ፊት መስመር ላይ አሁን ይሄ የመጀመሪያው ፕላናቸው ነው የተስተጓጎለባቸው። የሚመስሉ የብስራት ስፖርት የክብር አጋሮች አቢሲኒያ ባንክ፣ አቢሲኒያ የሁሉም ምርጫ። ዋናው ስፖርት